ፍጡር ልናመልክ አልመጣንም። ፍጡር ልናመልክ አልተሰበሰብንም። ፈጣሪን ካከበሩ ሰዎች እንድንከብር ልንማር ነው የመጣ ነው። ከየምርሃ ልንማር ነው የመጣ ነው። ከገብረ ማርያም ልንማር ነው የመጣ ነው። ከቅዱስ ላሊበላ ልንማር ነው የመጣ ነው። ከቅዱስ ናአኩቶ ለአብ ልንማር ነው የመጣ ነው። ፈጣሪን እንዴት ማገልገል፣ አምላካችንን እግዚአብሔርን እንዴት መታዘዝ እንዳለብን ሊያሳዩን ቅዱሳኑ መጣን፣ አስተማሩን። ዚእከ ወደ ጌታህ ደስታ ግባ የማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ላይ የምናገኘው ቃል ነው። በደላችንን ሳይሰፍር አጢአታችንንም ሳይቆጥር በዕድሜያችን ላይ የንስሐ ዕድሜ በመጨመር ለዚች ዕለት ለዚች ሰዓት አድርሶ በጻድቁ በዓለ ዕረፍት ተገኝተን በጻድቁ በቅዱስ ላሊበላ ምልጃና ጸሎት ከአምላካችን ከእግዚአብሔር የሚገኘውን በረከተ ስጋ፣ በረከተ ነፍስ እንድናገኝ የፈቀደልን አምላካችን አምላከ ቅዱስ ይምርሐነ ክርስቶስ፣ አምላከ ቅዱስ ገብረ ማርያም፣ አምላከ ቅዱስ ላሊበላ፣ አምላከ ቅዱስ ነአኩቶ ለአብ የሁላችንም አምላክ እግዚአብሔር ይመስገን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ማለት ዳግም ስለ መምጣቱ ሲናገር ሲያስተምር በማቴዎስ ወንጌል ምዕራፍ 24፣ ምዕራፍ 25 ላይ ከመምጣቱ በፊት እንደ ምሳሌ የሆኑ ብዙ ምልክቶችን ካሳየ ካስረዳ በኋላ ዋናው ተዘጋጅቶ መገኘት ስለመሆኑ እና በመጨረሻ ሰዓት የተዘጋጁና ያልተዘጋጁ ሰዎች የሚያገኙትን ዋጋ በሰፊው በሰሙነ ሕማማት ሰሙነ ሕማማት በምንለው በሊቃውንቱ አጠራር የመጨረሻው ሳምንት ተብሎ በሚጠራው ሳምንት ከሆሳዕና እስከ እሑድ ባለው ሳምንት ውስጥ ማክሰኞ ደብረ ዘይት ተራራ ላይ ሆኖ ሲያስተምር አንዱ ካስተማረው ምሳሌ ተዘጋጅቶ ስለ መቆየት ሲያስረዳ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ ቁጥር 30 ድረስ ባለው ውስጥ አንድ ባለ ሀብት መኖሩን እየሰማችሁኝ ነው አንድ ባለ ሀብት መኖሩን ያ ባለ ሀብት አምስት አገልጋዮች ሶስት አገልጋዮችን ጠርቶ ለአንዱ አምስት መክሌት ለሁለተኛው ሁለት መክሌት ለሶስተኛው ደግሞ አንድ መክሌት ሰጣቸው። ወለለ አሃዱ እምን የሆሙ በአምጣና ይክሉ ውሃሆሙ ለእያንዳንዳቸው እሱ ባወቀ በሚችሉት መጠን ይህን ስጦታ ሰጣቸው። ለአንዱ አምስት እንደሰጠው እሱ ነው የሚያውቀው ለምን አብዝቶ እንደሰጠው። ለሌላው ሁለት ነው የሰጠው ለሁለተኛው ሁለት ስለመስጠቱ እሱ ነው የሚያውቀው ለሦስተኛው አንድ ለምን ሰጠ የሚለውን እሱ ነው የሚያውቀው እሱ ባወቀው በሚችሉት በሚገባቸው በሚመጥናቸው ልክ ይሄን መክሊት ሰጣቸው ባለሀብቱ ይላል ለስንት አገልጋዮች እየሰማችሁ ነው ለስንት አገልጋዮች ለአንዱ ስንት ለሁለተኛው ስንት? ለሶስተኛው ስንት? አዎ፣ ይሄን መክሊት ሰጣቸው። ከዛ በኋላ እኒህ ከጌታው ከባለሀብቱ መክሊት የተቀበሉት ሰዎች ምን ላይ እንደዋሉ ምን እንዳደረጉ ደግሞ ሲነግረን አምስት የተቀበለው አገልጋይ አምስቱን መክሊት ይዞ ወደ ስራ ገባ። ወጣ ወረደ፣ ነደደ በረደ። ወጥቶ ወርዶ፣ ብዙ ነገሮችን ተቋቁሞ ነግዶ፣ ሌላ አምስት መክሊት አተረፈ። ሁለት መክሊት የተቀበለውም እንዲሁ ወጣ ወረደ፣ ሌላ ሁለት መክሊት አተረፈ። ሶስተኛው ግን አንድ መክሊት የተቀበለው አይ ቢጠፋብኝ፣ ሌባ ቢወስድብኝ ምን እመልሳለሁ? አይነቱን መመለስ እንዳልቸገር አለና ቀበረ፣ ይለናል። ከጊዜ በኋላ ባለሀብቱ መጣ። ባለሀብቱ መጣና ወአሐዘ ይታሰቦሙ ይተሳሰባቸው ጀመር። እየሰማችሁ ነው። ስለ ነጋዴ እንደምናወራ እንዳይመስላችሁ፣ ስለ አንድ ተራ ባለሀብት የምናወራ እንዳይመስላችሁ፣ ወይም ክርስቶስ የሚያወራ እንዳይመስላችሁ። ልብ ብላችሁ ስሙ። መጣና ምን አላቸው እ ተሳሰባቸው አምስት ሰጥችህ ነበር፣ ምን አደረስከው? ምን አተረፍክ? ሁለት ሰጥችህ ነበር፣ ምን ሰራህበት? ስንት አተረፍክበት? አንድ ሰጥችህ ነበር፣ ምን ሰራህበት? ስንት አተረፍክበት? ብሎ ተሳሰባቸው ባለ ከዛ ሲተሳሰባቸው ባለአምስቱ መጣና ጌታ ሆይ አምስት መክሊት ሰጠሄ ነበረ እንደሰጠሄ ታውቃለ ታውቃለህ። ወናሁ ሐምስ መካልይ ለረባይ ኩዲብ የሆን ከእኛ ከሰጠኝ አምስት መክሊቶች ላይ ወጥቼ ወርጄ ነግጄ ያተረፍኳቸው እነሆ ሌሎች አምስት መክሊቶች እየሰማችሁ ነው አለና፣ አምስት መክሊት ማትረፉን አብስሮ ሪፖርት አድርጎ ሰጠ፣ አቀረበ። ሲተሳሰበው ጌታው ባለሀብቱ ሲተሳሰበው፣ ይሄ አገልጋይ አምስት መክሊት አትርፎ ሰጠ። ባለ ሁለቱም መጣ። ጌታ ይሄ ሁለት ሰጥተህ ነበር ከኛ ከሁለቱ መክሊቶች ላይ ያተረፍኳቸው ሌሎች ሁለት መክሊቶች እነሆ አለ። ከዛ አምስት መክሊት ወስዶ አምስት መክሊት ላተረፈውም፣ ሁለት መክሊት ወስዶ ሁለት መክሊት ላተረፈውም ምናለ ኦ ገብር ሄር ወምእመን ዘበውሁድ ምእመን ኮንከ ዲበብዙህ እሰይመከ ባእ ውስተ ፍስሃሁ ለእግዚእከ አንተ ታማኝና ቸር አገልጋይ ሆይ በጥቂቱ ታምነሃል በብዙ እሾምሃለሁና ወደ ጌታ ደስታ ምን በል ወደ ጌታ ደስታ ግባ አለው አምስት መክሊት ወስዶ አምስት ያተረፈውን፣ ሁለት መክሊት ወስዶ ሁለት ያተረፈውንም ሁሉንም አንድ ሽልማት ሸለማቸው፣ አንድ ስጦታ ሰጣቸው። ሲሰጥ በስጦታው ልዩነት ነበረው። ለአንዱ አምስት ነበር፣ ለአንዱ ሁለት ነበር። እነሱም ሲያመጡ ትርፉን ልዩነት አለው። ባለ አምስት የወሰደው ስንት አመጣ? አምስት ባለ ሁለት የወሰደው ስንት አመጣ? በመጨረሻ ግን ሲሸልማቸው የሁሉም ሽልማት ወደ ጌታ ደስታ ግባ የሚል ነው። ሁለት ያተረፈውንም አንድ ያተረፈውንም ወደ ጌታ ደስታ ግባ፣ ወደ ጌታ ደስታ ግባ። ታማኝ ነው፣ በጥቂቱ አምነሃል፣ በብዙ ሾመሃለሁ አላቸው ይላል። ባለአንዱ ግን አይ እንደው ካልዘራህበት፣ የምታጭድ ካልበተንክበት፣ የምትሰበስብ መሆንህን አውቃለውና ፈርቼ ይኸው ያችን የሰጠህኝን መክሊት በመሃረሜ ጠምጥሜ፣ ቋጥሬ፣ አፈር ቆፍሬ፣ ቀብሬ አስቀምጫት ያችዋ አንዲቷ አለ እንዲህ አሉ ይላል። ያው የዚህኛው የተባለው ሽልማቱ ደግሞ የዚህ የሶስተኛው ልቅሶና ጥርስ ማፋጨት ወዳለበት ውሰዱት እሚል ነው እሚል ነው። እንዲህ አድርጎ አስተማረን ብሎ ቅዱስ ማቴዎስ ይህን ጽፎልናል። እንግዲህ ይሄ ደብረ ዘይት ተራራ ላይ ማክሰኞ ይሄ ሰሙነ ሕማማት ማክሰኞ ላይ ደብረ ዘይት ተራራ ላይ ተቀምጦ ካስተማራቸው ትምህርቶቹ ከሰጠው ምሳሌያዊ ትምህርቱ ይሄ ነበረ ብሎ ቅዱስ ማቴዎስ ጽፎልናል። አሁን ይህን ባንተረጉመው ይሄን ባናብራራው ወንጌል ይሆናል። ባይተረጎም ወንጌል ይሆናል። ስለ አንድ ባለሀብት ስለ ሶስት ተበዳሪ ነጋዴዎች እምናወራ አይመስልም፣ አይደል? ይመስላል እኮ አዎ። ግን ልብ በሉ እዚህ ላይ ምሳሌ እንጂ ነጋዴም የለም ተራ ባለ ሀብትም የለም ብርም የለም። የሚገርሙ ባለ ሀብቱ ማንን ይወክላል? ማንን ይወክላል ንገሩኝ። እግዚአብሔርን ይወክላል። አካል ዘይ አክልን የሰጠንን፣ አካል ዘይ አክል ማለት በቃ ሰው ሁኖ ለመኖር የሚበቃንን የሰውነት ክፍል አሟልቶ የሰጠንን ማንን ይወክላል? እግዚአብሔርን። ተጨማሪ ደግሞ ተጨማሪ ደግሞ ስጦታው ምንን ይወክላል ብንል ለእያንዳንዳችን አካል ዘይ አክላለ የሚበቃን የሰውነት ክፍል ተዘጋጅቷል። እጅ፣ እግር፣ አይን፣ ጆሮ ወዘተ የውስጥ የሰውነት ክፍሎቻችን ሁሉ እነሱ። ሌላው የመቀደስ፣ የማመልጠን፣ የመዘመር፣ የማስተማር፣ የምህንድስና ስጦታ፣ የሕክምና ስጦታ ወዘተ። ይሄ ምንን ይወክላል? ወይም መክሊት የሚባለው ይህን ስጦታ ይወክላል ማለት ነው። ልብ በሉ ባለ ሀብቱ ማንን ይወክላል እግዚአብሔርን መክሊት የተባለው ምንን ይወክላል የእያንዳንዳችንን ስጦታ በጥቅሉ ስጦታ የሌለው ይኖር ይሆን ስጦታ የሌለው አለ አለ በፍጹም የለም አንዳንዱ እንደተሰጠ አያውቅም አንዳንዱ እንደተሰጠ አያውቅም እንደተሰጠ ያውቅ እንኳን ደግሞ በእውቀቱ ልክ በተረዳው ልክ ለማትረፍ አይጥርም ይሆናል እንጂ ያልተሰጠ ባዶ ሰው የለም። እኒህ ሶስት አገልጋዮች ደግሞ ማንን ይወክላሉ? ማንን ይወክላሉ? እኛን ይወክላሉ። እንግዲህ ያተረፉት ያተረፍነውን ነውን፣ ይወክላሉ የቀበረው ደግሞ ምንም የማንታዘዝ በተሰጠን ስጦታ ምንም ዓይነት ስራ የማንሰራውን ይወክላል። ልብ አላችሁ? ልብ ብላችኋል። ስለዚህ ራሳችሁን እዩ። እስኪ የእኔ ስጦታ ምን ይሆን? የታየ በተሳሰበ ጊዜ ምን ትርፍ ይሆን የምሰጠው ብላችሁ አስቡ። ዛሬ ገብር ሄር ከተባሉት ቸር ታማኝ እረኛ ከተባሉት አንዱ የሆነው መሐንዲሱ፣ ሰባኪው፣ ቀዳሹ፣ መሪው ቅዱስ ላሊበላ ከጌታው ጋር የተሳሰበበት ትርፉን አስረክቦ ወደ ጌታ ደስታ ግባ የተባለበት ቀን ነው ይሄ ቀን። ይሄን ቀን ነው የምናከብረው። ክብር ምስጋና ለአምላክ። ቅዱስ ላሊበላ ይሆናል። እየሰማችሁ ነው። መክሊት ተቀብለው መክሊት ተቀብለው ወጥተው ወርደው ከተር ካተረፉት ይሄው ይሄን ሰታሄ ነበር ይሄን አተረፍኩ ጌታዬ ብለው በጌታቸው ፊት ትርፋቸውን ካቀረቡት እንደ መስዋዕት አድርገው አንዱ አባታችን ቅዱስ ላሊበላን የሰበሰበን ቅድም መምህር ኤርምያስ እንዳለው ይኸው ከተለየን በስጋ ከተለየን ወደ 819 ዓመት ገደማ ሆኖታል። ይሄ ጻድቅ፣ ይሄ ታማኝ ባሪያ፣ ይሄ ታማኝ አገልጋይ ይኸው ዛሬም ላሊበላ እንለዋለን። ይኸው ዛሬም ሰብስቦናል። ይሄው ይኸው ዛሬም ያስተዳድረናል። ይኸው ዛሬም ምሳሌ ነው። ከአረፈ በስጋ ከተለየ 819 ዓመቱ ነው። እንኳ ይሄው ዛሬም ይታወሳል። ይሄ ደግ አገልጋይ፣ ይሄ ታማኝ አገልጋይ የመቀደስ ማለት የማስተማር አስተምሮ የማጥመቅ ሀብት ነበረው። አትርፎበታል። አስተምሯል። አጥምቋል። ማስተማርን ምናልባት ክነት የሌለውም ሊያስተምር ይችል ይሆናል። የማጥመቁ ደግሞ ክነት ይጠይቃል። ክነት ነበረው። አጠመቀ፣ ቀደሰ፣ አቆረበ። ያስተምር ነበር፣ ያመኑትን ያጠምቅ ነበር። ያጠመቃቸውን ቀድሶ ምን ያደርግ ነበር? ምን ያደርግ ነበር? ይሄ ባለ አምስት መክሊት ምን ያደርግ ነበር? ያቆርብ ነበር ያቆርብ ነበረ። ይሄ ብቻ አይደለም፣ ደግሞ ታማኝ ከመሆኑ የተነሳ ደግሞ የማስተዳደር አገር የመምራት ስጦታም ነበረው። በታማኝነት በታማኝነት ኢትዮጵያን አርባ ዓመት መርቷል። ኢትዮጵያውያንን በፍቅር ኢትዮጵያውያንን በሰላም አንድ አድርጎ አስተዳድሯል። መርቷል። መክሊት አይደል? ይሄ መምራት መሪነት መክሊት ነው። መክሊት አይደለም። መክሊት ነው። ማስተማር መክሊት ነው። መክሊት አይደለም። መቀደስ መክሊት ነው። መክሊት አይደለም። ይሄ ሁሉ ስጦታ ነው። ይሄ ሁሉ መክሊት ነው። አተረፈበት። በተጨማሪም ደግሞ መሐንዲስ ነው። ፕላኑን ያዘጋጀ እሱ ፕላኑን አዘጋጅቶ ደግሞ የተገበረ ፕሮጀክቱን የተገበረ እኒህን የምናያቸውን አስር አብያተ መቅደስ በሌሎችም የሀገራችን ክፍሎች ያሉትን ው የሆኑ ከዓለት ድንጋይ ላይ ተወቅረው የተሰሩ አብያተ መቅደስን የሰራ መሐንዲሱ ማን ነው? ማን ነው? ቅዱስ ላሊበ በምህንድስናውም ዘርፍ ስጦታ ነበረው። መክሊት ነበረው። ወጣ ወረደ። ይኸው እዚህ ብቻ እንግዲህ የምናያቸው። ይኸው ጌታዬ፣ እውቀቱን ሰጥተኸኝ ነበር። አንተ እንድትመለክ፣ አንተ እንድትመሰገን፣ በንስሐ ሆነው የአንተን ሥጋ በልተው የአንተን ደም ጠጥተው የሰው ልጆች እንዲድኑ እኒህን አስር አብያተ መቅደስ ሰጥቻሃለሁ፣ ጌታዬ፣ ተረከበኝ ያለበት ቀን ነው ይሄ ዕቅ እንድመራ እንዳስተዳድር ሹመህ ነበር። የመምራት ሀብት ሰጥተህ ነበር። ኢትዮጵያ ሳትከፋፈል አንድ ሁና እንድትቀጥል አርባ ዓመት አገልግያለሁ ይሄው ህዝብህ ብሎ ሰፍሮ ቆጥሮ ህዝብ መክሊቱን ያስረከበበት ቀን ነበረ። ይሄ አደለ አደል እንዴ? አዎ። ይሄን ያደረገበት ነው። ስለዚህ እንደ በዚህ ቀን ስንሰበሰብ ከዚህ ቅዱስ ምንድን ነው የምንማረው የሚለውን ማሰብ ቅዱሳን ሕይወታቸው ሲገባን ምልጃቸው ይደርሰናል። የአስታራቂነት ሥራቸው በሕይወታችን ላይ ሥራ ይሠራል። ሕይወታቸው ሲገባን በሕይወታቸው ስንማር፣ ቅድም እንዳልኩት መክሊት የሌለው ሰው የለም ባለትዳሮች ባለትዳሮች ልጆቻችሁ መክሊቶች ናቸው አሉ ልጆቻችሁ በሃይማኖት አሉ በምግባር አሉ መክሊቶች ናቸው። የሰጣችሁ ቆጥሮ ይረከባችኋል፣ ግን እጃችሁ ላይ አሉ አሉ ወይ? ልብ በሉ ልብ በሉ። አሁን እረኝነት የካህናት ብቻ ይመስለኛል። እውነት ነው፣ ካህን በብዙ በጎች ላይ እየተሾመ ነው። ግን እያንዳንዱ ባለትዳር እያንዳንዱ አባት ወላጅ፣ እያንዳንዷ ወላጅ የተረከበቻቸው ሁለትም ሶስትም ልጆች መክሊቶች ናቸው። እኒህ ከጠፉ ወዮላችሁ፣ ወዮል። ምን እናስረክባለሁ? እጅ ስጦታ ነው፣ እግር ስጦታ ነው፣ ጉልበት ስጦታ ነው። በእጃችን እጅ የሌለውን ማገልገል ካልቻል መክሊቱን ቀብረነዋል ማለት ነው። በእግራችን ተራምደን መራመድ የማይችለውን ካላገለገል መክሊት ቀብረናል ማለት ነው። ገንዘብ እያለን በገንዘባችን መታከም ላቃተው ማናሳክም ከሆነ መክሊት ቀብረናል ማለት ነው። ሀብተ ፈውስ የሚባለው በቀጥታ እንደ ቅዱሳኑ ተሰጥቶ ማከም መፈወስ ብቻ እንዳይመስላችሁ በጉልበት መሄድ መንቀሳቀስ የማይችለውን ወስዶ ታቅፎ ጸበል ማጸበል ሐኪም ቤት መውሰድ ብር ሲኖረን በዚህ ታከም ብሎ መስጠት፣ ይሄም ፈውስ ነው፣ የፈውስ ሀብት ነው። ይሄን ይሄን ሁሉ ያደረገ በተጠራ ጊዜ ጌታው በተሳሰበበት ጊዜ ጌታዬ ይህን ሰተኸኝ ነበር፣ ጉልበት ሰተኸኝ ነበር፣ ገንዘብ ሰተኸኝ ነበር፣ እውቀት ሰተኸኝ ነበር ስልጣን ሰታይ ነበር፣ በሱ ወጣው ወረድ፣ ይህን ሰራው ብሎ ያስረክባል። የምናስረክበው እንዳናጣ ያን ጊዜ ካስረከብን አንተ ታማኝ ባሪያ በጥቂት እኮ ታምናል። የዚህ ምድር ስጦታ ትንሽ ነው። የዚህ ምድር ሹመት ትንሽ ነው። የዚህ ምድር ሀብት ትንሽ ነው። የዚህ ምድር ጤና ትንሽ ነው ትልቁ ሀብት በሰማይ የምናገኘው ነው በጥቂቱ ታምንሃል ና ወደ ጌታህ ደስታ ግባ ሐዘን ወደ ሌለበት ማጣት ወደ ሌለበት አንዱ ጉልበታም ሆኖ አንዱ የሚደቆስበት ዓለም ያልሆነ ዓለም አለ ና ግባ ይባላል እንደ ቅዱስ ላሊበላ እንደ ቅዱስ ይምርሃነ ክርስቶስ እንደ ቅዱስ ገብረ ማርያም እንደ ቅዱስ ናዕኩቶ ለአብ አደለ። ለዚህ ነው የመጣነው። በከንቱ እንዳይመስላችሁ ፍጡር ልናመልክ አልመጣንም። ፍጡር ልናመልክ አልተሰበሰብንም። ፈጣሪም ፈጣሪን ካከበሩ ሰዎች እንድንከብር ልንማር ነው የመጣ ነው። ከየምርሃ ልንማር ነው የመጣ ነው። ከገብረ ማርያም ልንማር ነው የመጣ ነው። ከቅዱስ ላሊበላ ልንማር ነው የመጣ ነው። ከቅዱስ ናዕኩቶ ለአብ ልንማር ነው የመጣ ነው ፈጣሪን እንዴት ማገልገል፣ አምላካችንን እግዚአብሔርን እንዴት መታዘዝ እንዳለብን ሊያሳዩን ቅዱሳኑ መጣን፣ አስተማሩን በማለት ክብር ምስጋና ለእግዚአብሔር ይሁን። የቅዱሳኑ በረከት በሁላችን ላይ ይብዛ። ወስብሐት ለእግዚአብሔር።